ማስተዋልን ያዳብራል፣ እይታን ያጠራል። ጥጋብ ግብዝነትን ነው የሚያወርስብ፣ ቀልብን ያሳውራል፣ በአንጎል ውስጥ መጨናነቅን ይፈጥርናል። የደም ዘውውርን ያግዳል ቀልብም ለመገንዘብ ይሳማል። ቢያገናዝብም ቅልጥፍና አይኖረውም። ልጅ ምግብ የሚያበዛ ከሆነ በቃል የማጥናትና የማስታወስ ክህሎቱ ይዳከማል። አቡ ሱሌይማን አዳራኒ

ድሆችን መውደድ! ከነርሱ መቅረብ አትጥገሙ የጥበብ ብርሃን ከቀልባችሁ ላይ ይጠፋል ብለዋል ሉቅማን ለልጃቸው እንዲህ ብለዋል ልጅ ሆይ ሆድ የሞላ እንደሆነ ማስተዋል ይመክናል ጥበብ ይከስማል ሰውነት ከአምልኮ ተግባራት ይተሳሰባል ሁለተኛው ቀልብን ማለስለስና ማጽጣት በመታገሱ ምክንያት ቀልብ የዚክርን ጣዕም እንዲያጣጥም ያስችለዋል። ብዙውን ጊዜ ዚክርን በምላሳችን ላይ ስናመላልሰው እንውላል። አንዳንዴ ቀልብ እንኳን ያው ሆኖ እያለ ጣዕሙ አይሰማውም። ይህ የሚመጣው የቀልብ ድርቀት ስለጋረደው። አቡ ሱለይማን አዳራኒ ኢባዴ እጅግ የሚጠመኝ ሆዴ ከጀርባዬ የተጣበቀ ጊዜ ብለዋል። አልጁነይድ እንዲህ ይላሉ አንዳችሁ በራሳችሁና በቀልባችሁ መካከል ግዙፍ የምግብ ግርዱ ታደርጋላችሁ። በዚህም የሙናጃን ወይም ከአላህ ጋር ተገልሎ ማውጋት ጣዕም ታጣላችሁ። አቡ ሱለይማን ቀልብ የተራበ እንደሆነ ይነጻል፣ ይለሰልሳል። የጠገበ ጊዜ ግን ይታወራል፣ ይሳሳታል። ቀልብ በሙናጃ ተጽዕኖ ስር ተወደቀ ለማገናዘብ ተጨማሪ ዕውቀት ያገኛል ብለዋል። ሦስተኛ መሰበርና መዋረድ የእብሪትና ፈንጠዚያ መቀለፍ መጥፋት፣ ጋጠወጥነት፣ የትዕቢትና ከአላህ አምልኮ የዝንጋቴ ምክንያቶች እነኚህ ናቸው። ነፍስ የምትለጎመውና የምትጨመተው በረሃብ። ረሃብ ሲያገኛት ለአምላክማ ትሰክናለች፣ ትዋረዳለች። ለዚህም ነው የአላህ መልእክተኛ ሰለዋቱ ረቢ ወሰለሙ ዐለይሂ ይህች ዓለምና በውስጡ ያሉ ጸጋዎች ሁሉ ይለገሳቸው ዘንድ ጥያቄ በቀረበላቸው ጊዜ አይሆንም፣ አንድ ቀን ተርቤ አንድ ቀን መጥገብን እመርጣለሁ። የተራብኩ እንደሆነ ታገሳለሁ፣ ለአላህ እሰግዳለሁ። የጠገብኩ እንደሆነ ደግሞ አመሰግናለሁ ያሉ። ሆድና ብልት የእሳት በሮች ናቸው፣ መነሻቸውም ጥጋብ ነው። ትሕትናና ቁጥብነት ግን የጀነት በሮች ናቸው፣ መነሻቸው ደግሞ ረሃብ ነው። የእሳትን በር የዘጋ የጀነትን ይከፍታል። ወደ አንዱ የቀረበም ከሌላኛው ይርቃል። አራተኛ የአላህን ፈተናና ብርድ እንዲሁም የተቸገሩ ሰዎችን እንዳንዘናጋ ያደርጋል። የጠገበ ሰው የተራበንና ረሃብን ይዘነጋል። ብልህ የሆነ የአላህ ባርያም አንድን መከራ አያይም አሻግሮ የመጨረሻውን ዓለም መከራ በአጋጣሚው ያየበት ቢሆን እንጂ በረሃብም ሆነ በጥም ይህንኑ ያስታውሳል። ሰዎች የሚጠሙበት የቅያማ ቀን ተርበውም፣ በሪዕና ዘኩምን የሚበሉበት ቀን፣ እዥና የዘይት አተላ የሚጋቱበት እለት። ነቢዩ ዩስፍ አለይሂ ሰላም የምድር ሁሉ ሀብት ባንቱ እጅ ሆኖ ለምን መራብን መረጡ ሲባሉ፣ ጠግቤ የተራቡትን እንዳረሳ አስቤ ብለዋል። የተራቡና የተቸገሩ ሰዎችን ማስታወስ አንዱ የረሃብ በረከት ነው። ይህም ለአላህ ስብሓነሁ ወተዓላ ፍጥረታት እንድናዝንና እንድንራራ ይገፋፋል። የጠገበ ሰው ግን የተራበን ሰው ህመም ሊረዳ አይችልም። አምስተኛው የኀጢአት ስሜቶችን ሁሉ መስበር እንዲሁም ለክፉ የምታሳሳውን ነፍስ ለመቆጣጠር ማስቻሉ። የኀጢአቶች ሁሉ መነሻ ስጋዊ ስሜቶች ናቸው። ቆስቋሹ ደግሞ ምግብ ስለመሆኑ ጥርጥር የለውም። ምግብን መመጠን ስሜትንና ኃይልን ያዳክማል። ደስታ ሁሉ የሚገኘው ስሜትን በመቆጣጠር፣ ውርደትና ዕድለቢስነት ደግሞ ነፍስ እሱን ስትቆጣጠረው። አስቸጋሪ እንስሳን እንኳ መያዝ የሚቻለው ረሃብ እስኪያደክመው ተጠብቆ፣ የጠገበ ጊዜ ኃይል ያገኘ ይራገጣል፣ ይገፋተራል። ነፍሱም እንዲሁ ናት። ዓኢሻ ረዲየላሁ አንሃ ከአላህ መልእክተኛ ዓለይሂ ሰላቱ ወሰላም በኋላ የተፈጠረው የመጀመሪያው ቢድዓ ወይም ፍንገጣ ጠግቦ መመገብ ነው ብላለች። ሰዎች ጠግበው ሲበሉ ነፍሳቸው ወደ ጥፋት ይዛቸው ተነሳች። ስድስተኛ ረሃብ እንቅልፍን ያሸሻል፣ በአምልኮ ለማምሸትም ያግዛል። የጠገበ ሰው አብዝቶ ይጠጣል፣ መጠጣት ያበዛ እንቅልፍ ያበዛል። ያልጠገበ የሌሊት ሰላታ አያመልጦ፣ አይደድብም፣ ቀልቡ አይደርቅም። እድሜ ውዱ ነገር የአንድ የአላህ ባሪያ አንጡራ ሀብት ነው ማባከን የለበትም። እንቅልፍ ሞት ነው፣ እድሜን ያጎላል። ጠግቦ የሚተኛ ስለሚቀዣብር እሕትላምም ያጋጥመዋል ይህም ከሰላት ያሳንፏል። በቀዝቃዛ ውሃ መታጠብ ስለሚፈራ ዊትር ሁሉ ሊያልፉ ይችላል። ከረሃብ በረከቶች መካከል ሰውነት ምግብን ያላበዛ እንደሆነ ጤናማ መሆኑ ነው። ብዙ በሽታም አያገኙም። ማግበስበስ የበርካታ የጤና እክሎች መንስኤ ነው። ሰባተኛ በዒባዳ ላይ መዘውተርን ያገራል። መጥገብ ብዙ ዒባዳ እንድናከናውን ምክንያት ነው። ለመመገብ ራሱ ጊዜ ስለሚፈልግ ምግብ ለመግዛትና ለማብሰልም እንዲሁም፣ ስለዚህ በልቶ መጥገብ ጊዜን ያባክናል። ብዙ መመገብ በውዙ ረዥም ሰዓት እንዳይቆይን ከመስጂድም ወጣ ገባ እንድና በዛ ያደርጋል። ሱሌማን እንዳሉት መጥገብ ስድስት ጣጣዎች አሉት፦ የኢባዳን ጣዕም ያሳጣል፣ ጥበብን ያሰናክላል፣ ለሌሎች እንዳናዝን ያደርጋል። ምክንያቱም የጠገበ ሰው ሁሉም ሰው ጥጋብ ላይ ይመስላል። በመኛ ሰው የሚመላለስው መስጊድ የጠገቡት ሰዎች መዳረሻ ግን መጸዳጃ ቤት። ስምንተኛ ሰውነት ጤና ይሆናል። ህመምን ይርቃል። መጥገብ የብዙ ህመሞች መንስኤ ነው። ቀልብን ይጫናል፣ አላህን ከማውሳትና ከማገናዘብ ያግዳል። ለሕክምና ወጪም ይዳርጋል። ዘጠነኛ፣ ብዙ የማይበላ ሰው ወጪው አነስተኛ በውስን የገንዘብ መጠን ይኖራል። ሆዳም ሰው ግን ሁሌም ባለዕዳ ነው። ትንሽ ነገር አይበቃውም። የዘውትር ሐሳቡም ዛሬ ምን ልብላ ነው። ይህም ከሓላል አረቆ ወደ ሐራም መንገድ ሊወስዱ ይችላል። ከሰውም ሊከጅል ይችላል። ይህም ወደ ውርደትና ንቅ ይዳርጋል። ሙእሚኑ ወጪው ውስና አስረኛ የተረፈውን ምግብና መጠጥ ለወላጅ አጥቶች፣ ድሆችና ችግረኞች ለመመጽት ያስችለዋል። ይህም የቂያማ ቀን በመጽዋቱ ስር እንዲጠለል ያግዘዋል። ለሰው ልጅ ሀብቱ መጽወቱ ያሳለፉ ጨርሶ የተመገበውና ለብሶት